ሰላም፣ ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ የሱፍ ዩቲብ ቻናል ተከታታዮች እንዴት ናችሁ? መንግስት ለልማት በሚል ቦታችሁን ወይም መሬታችሁን በሚወስድበት ወቅት ምትክ ቦታና ካሳ ካልተሰጣችሁ እንዲሁም በካሳና ምትክ ቦታ አሰጣጡ ላይ ቅሬታ ካላችሁ መብታችሁን በምን መልኩ እንደምታስከብሩ፣ የት ሄዳችሁ ክስ እንደምታቀርቡ፣ ክስ ለማቅረብ መከተል ያለባችሁን ቅደም ተከተል እነግራችኋለሁ እንግዲህ እንደምታውቁት በሁለቱ ከተማ አስተዳደሮች በአዲስ አበባም በድሬዳዋ እንደዚሁም ደግሞ በተለያዩ ክልሎች የክልል ከተሞች መንግስት ለተለያዩ የልማት ስራዎች በሚል እንደዚሁም ደግሞ ለሕዝብ ጥቅም በሚል ሰዎችን ከቦታቸው ከመሬታቸው ያነሳል። በዚህ ወቅት እንግዲህ ዜጎች ወይም ሰዎች በዚህ የመንግስት አካሄድ ላይ ቅሬታ ያድርባቸዋል። ምክንያቱም በከተማው ያሉ የአስተዳደር አካላት እነዚህን ሰዎች ከቦታቸው ከመሬታቸው የሚያነሱት በቅድሚያ ምንም አይነት ምትክ ቦታም እንደዚሁም ደግሞ ካሳ ሳይከፍሉ አንዳንዴ እንደዛ ማንሳታቸው ይስተዋላል። ወይም ደግሞ ተገቢውን ካሳ ሳይከፍሉ እንደዚሁም ደግሞ ለተነሱት ሰዎች ተመጣጣኝ የሆነ ምትክ ቦታ ሳይሰጡ እንደዚሁም የተሰጠው ቦታም ደግሞ ተመጣጣኝ ሳይሆን በዛ መሰረት ያነሳሉት እና ሰዎች በተደጋጋሚ የሚጠይቁት ጥያቄ ምንድን ነው? ይህንን ጉዳይ ለልማት በሚል መንግስት፣ ከቦታችን ሲያነሳን በአግባቡ ምትክ ቦታና ካሳ አልተከፈለንም፣ እንደዚሁም ደግሞ የተሰጠን ምትክ ቦታና ካሳም ደግሞ በፊት ከተወሰደብን ይዞታ ጋር ከአጣነው ንብረት ጋር ተመጣጣኝ አይደለም የሚል ቅሬታን ያቀርባሉ እና የት ሄደው መክሰስ እንዳለባቸው በምን አይነት አካሄድ መሄድ እንዳለባቸው ህጉ ምን እንደሚል ግንዛቤ የላቸውም። ይህንን አንድ በአንድ የምነግራችሁ ነው የሚሆነው። ይህ ጠቃሚ የሆነ ወቅታዊ ጉዳይ እንዳያመልጣችሁ ነው እምጋብዛችሁ። ወድና የተከበራችሁ የፕሮግራሚ ተከታታዮች በደንብ ተከታተሉኝ። እንግዲህ በሀገሪቱ ህገ መንግስት አንቀጽ አርባ ንዑስ አንቀጽ ስምንት መሰረት መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኝ ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን የይዞታ መብትን ጨምሮ ለመውሰድ ይችላል በሚል በዚህ ህገ መንግስት ተደንግጓል። ይህ ህገ መንግስታዊ ድንጋጌ የግል ባለ ንብረቶች ወይም ባለ ይዞታዎችን ያለአግባብ እንዳይፈናቀሉ ወይም ሌሎች መብታቸውን ለማስጠበቅ በማሰብ ንብረታቸውን ወይም ይዞታቸውን እንዲለቁ ከመደረጉ በፊት አስቀድሞ ካሳ እንዲከፈላቸው በጥብቅ ያስቀመጠ የህግ ድንጋጌ ነው። እንግዲህ ይህን ድንጋጌ ተግባራዊ ለማድረግ ዝርዝር ድንጋጌዎችን ይዞ የወጣው ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሾች መልሰ የሚቋቋምበት ሁኔታን ለመወሰን የወጣ አዋጅ ቁጥር 1161/2011 የሚባል አለ። በዚህ አዋጅ አንቀጽ 8 መሰረት ለህዝብ ጥቅም መሬት የሚለቀቅበትን ስርዓት በዝርዝር ያስቀመጠ ሲሆን መሬቱ ለተሻለ ህዝብ ጥቅም እንዲለቀቅ መወሰን፣ ምትክና ካሳ መክፈል ባለ ይዞታውን ከማስለቀቅ በፊት የሚወሰኑ ተግባራት መሆናቸውን ያስቀመጠ ነው ይህ ድንጋጌ። ይህ የሆነው እንግዲህ ባለ ይዞታው በምትክ በሚሰጠው ቦታና የካሳው መጠን ላይ አስቀድሞ ክርክር እንዲያቀርብ ብቻ ሳይሆን ለህዝብ ጥቅም ሲባል እንዲለቅ በተሰጠው ውሳኔና በቅድሚያ የማልማት መብቱ በመጠቀም ረገድ አቤቱታውን ማቅረብ ለማስቻል ጭምር መሆኑን ከአዋጁ አንቀጽ አምስት ንዑስ አንቀጽ አራት እና አንቀጽ ሰባት ድንጋጌዎች መገንዘብ እንችላለን። ስለሆነም አንድ ባለይዞታ ይዞታውን በህግ አግባብ ለህዝብ ጥቅም ሲባል እንዲለቅ ተወስኖ በቅድሚያ ምትክ ቦታና ካሳ ተከፍሎት ካልሆነ በቀር ይዞታውን እንዲለቅ ማድረግ ስለማይቻል፣ እንዲሁም አስቀድሞ በህግ አግባብ እንዲለቅ ባልተደረገ ሁኔታ ይዞታውን ለሌላ ሶስተኛ ግለሰብ የሚሆን ለሌላ ሶስተኛ ድርጅት ያለማለት ተባለ ወይም ደግሞ ለህዝብ ጥቅም ለሆስፒታል ሊሆን ይችላል፣ ለሌላ ለሊስቴት ሊሆን ይችላል ብቻ ለህዝብ ጥቅም ይሰጣል በሚል ሰበብ ለሌላ ሶስተኛ ወገን ወይም አልሚ አሳልፎ መስጠት በዛ ይዞታ ላይ ካሳ ባልተሰጠው ሁኔታ፣ ምትክ ቦታ ባልተሰጠው ሁኔታ ለሌላ ሶስተኛ ወገን አሳልፎ መስጠትና ለዛ ሰው ካርታ በመስጠት መብት እንዲፈጠርለት ማድረግ አግባብ እንዳልሆነ በዚህ ድንጋጌ መሰረት መረዳት እንችላለን። ብዙ ጊዜ ሲከሰስ የከተማ አስተዳደር የሚሆን እንደዚሁም ደግሞ ይሄንን ድርጊት የፈጸመው የመንግስት አካል ሲከሰስ የሚሰጠው መከላከያ ወይም ደግሞ መከራከሪያ ምንድን ነው? ይሄንን ቦታውን በልማት የተሰጠውን ድርጅት ወይም ግለሰብ ጨምሮ ለእኔ በካርታ መብት ስለተፈጠረልኝ ቀጣይ መጠየቅ የሚችለው ይህ ሰው ምትክ ቦታና ካሳ እንዲሰጠው እንጂ ይዞታውን መጠየቅ አይችልም በሚል ብዙ ጊዜ መልስ ይሰጣል። ይሄ ግን አግባብ አይደለም። አስቀድሞ ምትክ ቦታና ካሳ ባልተሰጠበት አግባብ ይህን ሰው ማፈናቀል አይቻልም ከዚህ ይዞታው ላይ ስለዚህ የዚህ የመሬት ይዞታው የሚለቀቅበትን ካሳ የሚከፈልበትን ይህንን አዋጅ ባልተከተለ መልኩ አንድ ሰው ምትክ ቦታና ካሳ ሳይሰጠው ከይዞታው የሚፈናቀል ከሆነ በዚህ የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሻዎች መልሰው የሚቋቋሙበት ሁኔታ ለመወሰን በወጣው አዋጅ ቁጥር 1161 61 ህዝባር 2011 ላይ ህጋዊ መሬት ባለቤት ለህዝብ ጥቅም ሲባል መሬቱ ሲለቅ ካሳና ምትክ ቦታ ሊሰጥ እንደሚገባ እንግዲህ ቅድም በዚህ አዋጅ በግልጽ መደንገጉን ነግራችኋለሁ። ይዞታው ለህዝብ ጥቅም ሲወሰድ ከሳሽ ምትክ ቦታ አከፋፈልና አሰጣጥ ስነ ስርዓት በአዋጁ አንቀጽ 17 መሰረት በካሳ ገማች ኮሚቴ ንብረቱ ይገመታል። በካሳ ገማች ኮሚቴ የተገመተው ግምት ላይ ቅሬታ ያለው ወገን አላግባብ ከቦታው ምትክን ቦታ ሳይሰጠው ካሳ ሳይከፈለው እንደዚሁም ደግሞ በተገመተው ግምት ላይ ቅሬታ ያለው ወገን በመጀመሪያ ቅሬታውን ለአቤቱታ ሰሚ አካል ማቅረብ እንደሚችል በአዋጁ አንቀጽ 19 ንዑስ አንቀጽ አንድ ስር ተደንግጎ እናገኘዋል። ስለዚህ ካሳና ምትክ ቦታ ሳይሰጣችሁ ከቦታችሁ የምትፈናቀሉ ከሆነ የምትነሱ ከሆነ በዚህ አዋጅ እንደዚሁም ደግሞ በካሳው ግምት ላይ ቅሬታ ካላችሁ በአግባቡ ካልተገመተ በፊት የነበራችሁን ንብረት ግምት በአግባቡ የገመተ ካልሆነ በአዋጁ አንቀጽ 19 ንኡስ አንቀጽ አንድ መሠረት ለአቤቱታ ሰሚ አካል አቤቱታችሁን ማቅረብ ትችላላችሁ። ድና የተከበራችሁ የፕሮግራም የተከታታዮች ይህ የአቤቱታ ሰሚው አካል በሚሰጠው ውሳኔ ቅር ከተሰኛችሁ ይግባኝ ሰሚ ጉባኤው ማቅረብ ትችላላችሁ። ይግባኝ ጉባኤውም ይህን ውሳኔ ካጸናው በይግባኝ ሰሚ ጉባኤው በሰጠው ውሳኔ ቅር የተሰኛችሁ ወገኖች ውሳኔው በጽሁፍ ከደረሳችሁ ቀን ጀምሮ በሰላሳ ቀናት ውስጥ ይግባኛችሁን በክልል የምትኖሩ ከሆነ ለከፍተኛው ፍርድ ቤት ነው ማቅረብ የምችሉት። ቀጥታ ክስ አይቀርብም። በነገራችን ላይ በመጀመሪያ ቅሬታችሁን ለይግባኝ ሰሚ ጉባኤ ለአቤቱታ ሰሚ አካል ታቀርባላችሁ። ከዛ ቀጥላችሁ ለይግባኝ ሰሚ ጉባኤ ታቀርባላችሁ። በአዲስ አበባ ከሆናችሁም እንደዛው፣ በክልልም ከሆናችሁ እንደዛው። ከዛ በእነዚህ አካላት የሚሰጠው ውሳኔ ካላረካችሁና ቅሬታ ካላችሁ በክልል የምትኖሩ ቀጥታ ለወረዳ ፍርድ ቤት አይደለም የምታቀርቡት፣ ለክልሉ ከፍተኛ ፍርድ ቤት ታቀርባላችሁ። በአዲስ አበባና በድሬዳዋ የምትኖሩ በሁለቱ የከተማ አስተዳደሮች የምትኖሩ ደግሞ ለፌዴራል የመጀመሪያ ደረጃ ፍርድ ቤት ነው ከካሳና ከምትክ ቦታ ጋር በተገናኘ ቅሬታ ሲኖራችሁ ማቅረብ የምትችሉት። ስለዚህ ብዙ ሰው ኮንፊዥን ይፈጠርበታል፣ ብዙ ሰው ግራ ይጋባል፣ የት ሄዶ መብቱን እንደሚያስከብር። አንዳንዱ ቀጥታ ለፍርድ ቤት ክስ ያቀርባል። በመጀመሪያ ፕሮሲጀሩን አልጠበክም፣ ሂደቱን አልጠበክም ቅሬታ ሰሚ እንደዚሁም ደግሞ ለይግባኝ ሰሚ ጉባኤ ማቅረብ ነበረብ ተብሎ ይመለስበታል። በክልልም በከተማ አስተዳደሮች ወይም በፌዴራል ማለት ነው። ስለዚህ በመጀመሪያ ማድረግ ያለባችሁ ለይግባኝ ቅሬታችሁን ታቀርባላችሁ። ከዛ ይግባኛችሁ ለይግባኝ ሰሚ ጉባኤ ታቀርባላችሁ። ቀጥታ ለፍርድ ቤት ከዛ በኋላ በነሱ በሰጡት ውሳኔ ላይ ይግባኝ ማቅረብ ነው ያለባችሁ። በአዲስ አበባ እና በድሬዳዋ ላላችሁ ለፌዴራል የመጀመሪያ ደረጃ ፍርድ ቤት በክልል ላላችሁ ደግሞ ለክልሉ ከፍተኛ ፍርድ ቤት ማቅረብ ይኖርባችኋል። እጅግ ጠቃሚ እንደሚሆን አልጠራጠርም የዛሬው ምክር፣ ምክንያቱም ወቅታዊ በመሆኑ አብራችሁ ስለቆያችሁና ይህም መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ